የሆነ ጊዜ እግር ጥሎ የመን ሀገር ከገባ በጣም የሚገርም ነገር ትመለከታለህ። ትላልቅ የሆኑ ሰዎች፣ እንዲሁም ሕጻናቶች እንዲሁም ጎልማሳዎች፣ ወጣቶች እንዲሁም ደግሞ እንግዳዎች እንኳን ሳይቀሩ ተመሳሳይ ነገሮችን ሲተገብሩ ትመለከታቸዋለህ። ይህ ተግባራቸው ደግሞ ፈጽሞ ለነሱ ክብር እንጂ ውርደት አይደለም። በየመንገዱ ነው የምትመለከታቸው፣ በየቦታው በየመቀመጫቸው እንዲሁም በየቤታቸው ይህ ነገር ልምድ ሆኖ ተቀምጧል። ኧረ እንደውም ወታደሮቻቸው ሳይቀሩ እንኳን ይህን ነገር በመጠቀም ልምድ የሆነባቸው ብዙዎች ናቸው። በሚገርም ሁኔታ በሀገሪቱ ውስጥ የመን ውስጥ ማለት ነው በመቶ የሆኑ ሰዎች ይህንን ነገር ይጠቀሙታል። አይናቸው ፈጥጧል፣ እንዲሁም ጉንጫቸው ደግሞ በጣም ይነፋፋል በቀኝም በግራም በኩል ይህን ማድረጋቸው ደግሞ ለነሱ ክብር ነው። ሀገራችንም በይበልጥ ብዙዎች የሚጠቀሙትና እንዲሁም ብዙዎች የሚያውቁት የሆነ ነገር ነው ይህ ጫት። እና ይህ ጫት በየመን ላይ ለምንድን ነው ተጽዕኖ ሊፈጥር የቻለበት ምክንያት፣ እስከ መጨረሻ ድረስ ተከታተለኝ፣ እንዲሁም ይህን ቪዲዮ ላይክ በማድረግ ጀምር ሼር ማድረግንም እንዳትረሳ። በጫት ምክንያት የመን ውስጥ ያሉ ሰዎች ብዙሃኖች ድሃ ሁነውበታል። ድህነታቸው ደግሞ በጣም ድንበር ያለፈ እስኪሆን ማለት ነው። ምክንያቱም በጫት ምክንያት ብዙ ገንዘብን ስለሚያፈሱና ስለሚያባክኑ እንዲሁም የተወሰኑ ሰዎች ደግሞ በጣም ሀብታም ሆኖበታል። ሀብታቸው ደግሞ ድንበር ያለፈ ሊሆንም ይችላል። በምን ምክንያት? በዚሁ በጫት ምክንያት ማለት ነው። ይህንን ጫት ሲጠቀሙ ከዲናዊ ጋር ተያይዞም ዱንያዊ ጋር ተያይዞም ይጠቀሙታል። ምናልባት ዱዓ ለማድረግ ወይም ደግሞ ሙሐደራ ምናምን ሲሆን ወይም ደግሞ አንዳንድ እንግዳዎች ሲመጡባቸው ብቻ አይደለም እየተጠቀሙ ያሉት። ጠዋት ጀምሮ እስከ ማታ ድረስ ስራቸውን ለማከናወንም ግዴታ ጫት መቃም አለባቸው። ጉንጫቸው ማበጥም ይኖርበታል። ይህ ካልሆነ ግን በእነሱ ዘንድ ዘንድ በጣም ውርደትና ፋርነት ነው ማለት ነው። ስለዚህ ይህ ጫት የሚቃምበት ልዩ የሆነ ቦታ እንዳለው ሁሉ በማንኛውም ቦታም ጫቱ ይቃማል ማለት ነው። አንዳንድ ጊዜ ለመደሰት ሲሉም ጫትን ያዘወትራሉ። እንዲሁም ደግሞ ማንኛውም ሰው ሊቅም ከፈለገ ፈጽሞ አይከለከልም፣ እንዲሁም እንዲቅምም ይገፋፋል። ይህ ሰው ማለት ነው። በልጅነታቸው ሳይቀር እንኳን ሕፃናቶች ጫትን ይቅማሉ። እንደምትመለከቱት ይህ ታዳጊ ይህንን ጫት እያላመጠ ሌላ ዓለም ውስጥ ነው ያለው። እሱ ብዙ ትላልቅ ሰዎች ይኖራሉ። እነዛ ሰዎች ለምን አይመክሩትም? ለምን አይቆጡትም? ልትሉ ትችላላችሁ። እነዛ ሰዎች እንደውም ያበረታቱታል። ምክንያቱ ምን መሰላችሁ? ጫትን በየመን ውስጥ ከቅድም ቅድም አያቶቻቸው ያመጡት ነገር ነው። እንደ ክብር መገለጫ ተደርጎ የሚያዝ ነው። አያቶቻቸው ከ500 ዓመት ጀምሮ እስካሁን ድረስ በቋሚነት ጫት የመን ውስጥ እየተቃመ ይገኛል። አያቶቻቸው፣ ቅድም አያቶቻቸው በትልቁ ያወረሷቸው ነገር ቢኖር ይህ ጫት ነው። በሚገርም ሁኔታ ደግሞ ጫትን ለየት አድርገው የሚመለከቱበት ነገር እንዳለም ቪዲዮውን መጨረሻ ድረስ ከተከታተላችሁት ትረዳላችሁ። ታዲያ ይህ ጫት በይበልጥ እየተስፋፋ ያለው ውስጥ ነው አልኳችሁ፣ እንጂ ጫት በይበልጥ ደግሞ ሀገሪቱ እየሰጠችው ያለችው ወይም ደግሞ እያደገባት ያለው ጫት እየተመረተባት ያለው ሀገር ከዓለማችን ውስጥ ሶስት ዋና ዋና የሚባሉ ሀገራቶች እንዳሉም ልናውቅ ይገባናል። ከነዛ መካከል የኛ ሀገር እንደሚጠቀስ ታውቃላችሁ። የኛ ሀገር ኢትዮጵያ ጫት ከሚገኝባቸው ሀገራቶች መካከል አንዷ ናት። እንዲሁም ደግሞ ሶማሌና ኬንያ ውስጥም እንደዚሁ ጫት በጣም የሚገኝባቸው ሀገራቶች ከሚባሉት ዋና ዋናዎች ናቸው። እነዚህ ሶስት ሀገራቶች በይበልጥ ጫት ከምድር የሚበቅልበትና እንዲሁም ቶሎ የሚገኝበት በይበልጥ ደግሞ እየተቆረጠ ወደ ተለያዩ ሀገራቶች የሚሰጥባቸው ሀገራቶች ናቸው። ታዲያ ይህን ጫት በይበልጥ እየተጠቀሙት የነበሩት ሰዎች በፊት በነበሩት ጊዜያት ማለት ነው ጫትን እንደ ዱዓ መሳሪያ በማድረግና እንዲሁም ዱዓ የሚያደርጉበትና እንዲሁም ደግሞ ድካም እንዳይሰማቸው ረጅም ሰዓት ቁጭ ብለው ዱዓ ለማድረግ እንዲመቻቸው ለማድረግ ጫትን ይጠቀማሉ። አንዳንዶች ደግሞ ነጋዴዎች ናቸው። ነጋዴዎች ከአንድ ሀገር ወደ ሌላ ሀገር በሚሄዱ ሰዓት ድካም ስሜት እንዳይሰማቸውና እንዲሁም በመነቃቃት ወደዛ ሀገር እንዲሄዱ ፈለገ አንጻር ጫትን እንደ ኃይል ይጠቀሙታል ማለት ነው። ስለዚህ ጫት ውስጥ ደግሞ አንዱ መርዛማ የሆነው ነገሩ ምንድነው? የሰው ልጅ እንደፈለገ እንዲተኛ እንደፈለገ እንዲቀመጥና ራሱን እንዲያዘው አያደርገውም። ጫት ጫትን አንዴ ከቃመ በኋላ በጫት ቁጥጥር ውስጥ ይሆናል። እንዲሁም በጫት የተነሳ እንቅልፉን ሙሉ ለሙሉ እንዲያጣና እንዲሁም አስተሳሰቡ ደግሞ ኖርማል ያልሆነ አስተሳሰብ እንዲኖረው ያደርገዋል ማለት ነው። ይህ ማለት ምንድነው? በጣም ክፉ የነበረ ሰው ከሆነ ገራም እንዲሆን፣ እንዲሁም ገራም የነበረ ሰው ደግሞ ክፉ እንዲሆን፣ እንዲሁም ደግሞ የማይሰጥ የነበረ ሰው እንዲሰጥ እንዲሁም ምኞቱ በጣም ዝቅተኛ የነበረ ሰው ከፍተኛ ምኞት እንዲኖረው በማድረግ ጫት ትልቅ የሆነ መርዝ አለው ውስጡ ላይ ማለት ነው። ስለዚህ ጫት መርዛማ ነው ስንል የመን ውስጥ በጣም መርዛማ የሆነበት ምክንያት በተለያዩ ሀገራት ራሳቸውን ለማነቃቃትና ከድብርት ለማስወጣት ራሳቸውን እንዲሁም ረሃ ሆነናል፣ ከሀሳብ ከጭንቀት ወጥተናል፣ እንዲሁም ደግሞ ከእንቅልፍ ወጥተናል ብለው እንዲያስቡ የሚያደርጋቸውን የተለያዩ ነገሮችን ይጠቀማሉ። እንደ ሺሻ አይነቶች፣ እንደ ጋንጃ አይነቶች ማለት ነው። ታዲያ የመን ውስጥ ደግሞ ሊጠቀሙት የሚችሉት ትልቁ ነገር ጫት ነው ማለት ነው። ጫት ከድብርት ከእንቅልፍ እንዲሁም ደግሞ ከድካምና እንዲሁም አስተሳሰባቸውን ከፍ ለማድረግ ሰዎች ጋር ለመጨዋወትና ረዥም ጊዜ ከእንቅልፍ ውጪ ለመሆን ሲፈልጉ ጫትን ነው የሚጠቀሙት ማለት ነው። በሚገርም ሁኔታ ደግሞ ይህንኑ ጫቱን ራሱ በጣም ከፍተኛ ስካር ውስጥ እንዲገቡ እንዲያደርጋቸው ማድረግም ይችላሉ። ጫትን ያደርቁታል፣ ከዛ በኋላ ያፈሉታል። አፍልተውም በጣም ወፍራም እንዲሆን ያደርጉትና ያንን ይጠቀማሉ ማለት ነው። በመጨረሻም አንድ ሀሽሽ የሚያጭስ የሆነ ሰውና ጫትን የሚቅም ወይም ጫቱን የጠጣው የሆነ ሰው ተመሳሳይ እስኪሆን ድረስ እብደት ውስጥ ይገባሉ ማለት ነው። ቀደም ብዬ እንዳልኳችሁ በጣም አስገራሚ ነገር አለው ጫት በየመን ውስጥ ያልኳችሁ፣ ደግሞ አሁን ላንሳላችሁ። ምናልባት እግር ጥሏችሁ ከሄዳችሁና እንዲሁም እናንተ ክብር ያላችሁ እንግዶች ከሆናችሁ አቀባበል ሊያደርጉላችሁ ከፈለጉና እንዲሁም ክብራቸውን ሊገልጹላችሁ ሊያሳዩዋችሁ ከፈለጉ የመጀመሪያው ለእናንተ ሊያደርጉላችሁ የሚችሉት ነገር ጫትን ማቅረብ ነው። ለእናንተ ጫት እንድትቅሙ ማድረግ ማለት ነው። ጫትን ካቀረቡላችሁ በጣም ክብር ያላችሁ እንግዶች ናችሁ እናንተ እነሱ ቤት ማለት ነው። ጫት የመጀመሪያው የክብር መገለጫው በየመን ውስጥ ነው ማለት ነው። እዚህ ሂዳችሁ ቁጭ ብላችሁ ጫት ከቀረበላችሁ ለናንተ ትልቅ ቦታ እንዳላቸው የሚያሳዩበት የሆነ አንዱ ምልክታቸው ማሳያቸው ነው። ሌላ ነገርን ካቀረቡላችሁ ትልቅ የሆነ ቦታ የላቸውም፣ ወይም ደግሞ ለነሱ ትልቅ እንግዶቻቸው አይደላችሁም ማለት ነው። ይህ ነገር ደግሞ የመጣው ከቅድመ አያቶቻቸው ስለሆነ እስካሁን ድረስ ሊተውት ያልቻሉት ነገር ነው። እዚህ ጋር ተያይዞ ደግሞ እናንተ ያንን ጫት ካልቃማችሁት ለነሱ ክብር የላችሁም ማለት ነው። እነሱ በዛ መንገድ ነው የሚረዱት። ታዲያ የመን ውስጥ ሁሉም ሰው ጫት ይቅማል እንዴ? ብላ ሰዎቹ ልትጠይቁት ትችላላችሁ። ከመቶ ሰው 80 ሰዎች ጫትን በትክክል በአግባቡ ይቅማሉ። ነገር ግን ሃያ ፐርሰንት የሆኑ ሰዎች ግን የተወሰነ ሊቅሙ ይችላሉ እንጂ እንደ ሌሎች ላያዘወትሩ ይችላሉ ማለት ነው። ማንኛውንም ሰው መንገድ ላይ አቁማችሁ ብትጠይቁትና ጫት እንዴት ነው ካንተ ዘንድ ብላችሁ ብትጠይቁት በጣም ምርጥ ነገር እንደሆነና ጫት ከሌሎች ማንኛውም እጽዋት ነገሮች በጣም ከፍተኛ ቦታ ያለው እንደሆነ ነው ሊነግራችሁ የሚፈልገው እንጂ ጫት ሐራም ነው፣ ጫት ጎጂ ነገር ነው፣ ጫት እንዲህ እንዲ ነው ብሎ በፍጹም ኔጌቲቭ የሆነውን አስተሳሰብ ሊነግራችሁ እንደማይችል በዚሁ ልገልጽላችሁ ፈልጋለሁ። ስለዚህ እናንተ እዛ ሄዳችሁ ከቀረበላችሁ ይህ ጫት መቃም ግዴታ ሊሆንባችሁ ነው ማለት ነው በየመኖች ዘንዳ። ሌላው ደግሞ የሚገርመው ነገር በተለያዩ ሀገራቶች ሰርግ በሚሰረግ ሰዓት የተለያዩ የሆኑ ባህላቶች ይንጸባረቃሉ። በየመን ላይ ግን አንዱ የሚንጸባረቀው የሆነ ባህል ጫትን መሀል ላይ አምጥቶ መዘርገፍ ነው። ከዛ በኋላ ሁሉም ሚዜዎች ሳይቀሩ እንዲሁም አጃቢዎችና እንዲሁም ሰርገኞች ሳይቀሩ ሙሽራ እንኳን ሳይቀር ጫትን ማላመጥ ይጀምራሉ ማለት ነው እዛ ቤት ውስጥ ይህ ነገር የተለመደ ከመሆኑ የተነሳ ማንም በማንም አያፍርም፣ ማንም ማንንም ሊታዘብም አይችልም። ታዲያ በቅርብ ጊዜ አንዳንድ ሰዎች ጫት የመን ውስጥ እንዲቀነስ ወይም ደግሞ ሙሉ ለሙሉ እንዲተውላቸው ብዙ ተቃውሞዎችን አድርገዋል። ነገር ግን እነዛ ሰዎች ብቸኛ ሆነዋል። በጣም ውስን የሆኑ ሰዎች ናቸው ጫት በየመን ውስጥ ይቁም ይቅር እያሉ የሚናገሩ ነገር ግን ሰው በፍጹም እንደማይተው ግልጽ የሆነ ጉዳይ ሆኖ እና እንዲሁም ደግሞ ተስፋ ቆርጠው እነሱም ዝም ያሉበት ሁኔታ ተፈጥሯል። እነዚህ ሰዎች ምን አሳስቧቸው ነው ይሄንን ነገር ሊያደርጉ የቻሉት ካላችሁ በጣም ሕጻናቶችን እየገደለ ያለ ነገር ነው ይህ ጫት። እንዲሁም ስሜትን ሙሉ ለሙሉ ከወንድ ልጅ እያጠፋ እንደሆነና እንዲሁም ብዙ ሰዎች ደግሞ ስራ ከመስራት ይልቅ ጫት መቃም ላይ ረጅም ጊዜ ስለሚያጠፉና እንዲሁም ለጫት የሚያወጡት ገንዘብ በጣም ከፍተኛ ከመሆኑ የተነሳና ያንን ገንዘብ ሲያጡ ደግሞ በተለያዩ መንገዶች በወንጀልም ሆነ በተለያዩ መንገዶች ያንን ገንዘብ ለማግኘት ጥረት እንደሚያደርጉ ስለደረሱባቸው ነው ማለት ነው። የመን ውስጥ ስላለ ጫት ይህን ያክል ከተናገርኩኝ ወደ ሀገራችንም እንደዚህ አይነት ነገሮች በጣም እየተበራከቱና እየተስፋፉ ስለሚገኙ ይህ ጫት በጣም ብዙ ሰዎችን ከዓላማቸው እያሳታቸውና ሰውነታቸውን እያስረሳቸው እንዲሁም ስንፍና ውስጥ እያስገባቸውና አጉል ምኞት ውስጥ እንዲገቡ እያደረጋቸውና ወንድነታቸውን እንዲሁም እያኮሸሸና እንዲሁም ደግሞ ብዙዎች ጫትን ለመቃም ሲሉ ጊዜያቸውን ጫት ቦታ ላይ እያባከኑ የሚገኙበት ሁኔታ ነው ያለው። በጥቅሉ ጫት በጣም አስቀያሚ የሆነ ነገርና፣ እንዲሁም ቃሚው ራሱ ሊመሰክረው የሚችለው የሆነ ከባድ የሆነ እጽ እንደሆነ ሊታወቅ ይገባል። ስለዚህ አብዛኛውን ከጥቅሙ ይልቅ ጉዳቱ የሚያመዝንበት ነገር ስለሆነ ትን ቤታችንም ሆነ ቤተሰቦቻችን ጋር ፈጽሞ እንዳይደርስ ለማድረግ ሁላችንም የራሳችንን አስተዋጽኦ ማድረግ ይኖርብናል። ይህንን ቪዲዮ ጫትን አዘውትሮ ለሚቀመው ጓደኛ ሼር አድርግለት። የዛሬው መልእክት ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ